ኦክቶበር 7 በትላንትናው ቀን የወጣው መረጃ በጣም የሚገርም ኢንተረስቲንግ የሆነ ነገር ነው ማለት ነው። እንደምታዩት ጋርደን ኦፍ ኤደን ፋውንድ ይላል። እንግዲህ አንድ ሪሰርቸር የኤደን ገነትን እንዳገኘ ተናግረዋል ማለት ነው እና ሚስትሪየስ የሆነ ቦታ እንዳለም ተናግረዋል። ያ ቦታ የት ነው የት ነው የኤደን ገነት አለ የተባለው የሚለው እንደተለመደው በመረጃና በማስረጃ እናያለን። ዓለም ስለ ኢትዮጵያ እየዘገበ ነው። ስለ ባህር ዳር እየዘገበ ነው፣ ደስ በሚል ሁኔታ ማለት ነው። መቼስ የሀገር ውስጥ ሰዎች ይህንን ሲናገሩ ከመጽሐፍ ቅዱስ ሪፈረንስ አድርገው አይታመኑም። አይዘርበሉ የምንተረተረት ይባላል። አሁን ከኢትዮጵያ ውጭ ያሉ ሪሰርቸሮች ይህንን እየተናገሩ ነው። የሚገርም ነገር ተሰምቷል። አይቶ ወንድሞቼ፣ የምና ይሆናል እያንዳንዱን ነገር ማለት ነው። እንግዲህ ይህን ነገር ያገኘው ወይንም የዚህ ጉዳይ ሪሰርቸር የሆነው መሐሙድ ጃዋይድ ይባላል። በቴክሳስ ውስጥ የሚገኝ የኬሚካል መሐንዲስ ነው እና ጋርደን ኦፍ ኤደን በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ወይንም በብሎ አባይ በሚጀመርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ ነው ብሏል ማለት ነው። ሉክ እንደምታዩት ዴይሊ ሜልም ይዞት ወጥቷል መረጃውን እና ጃዋይድ ይህን ነገር ሪሰርች ያደረገው ዝም ብሎ አይደለም ለጥናቱ እንዲሆነው መጽሐፍ ቅዱስንም ቁርአንንም በጥንቃቄ በማንበብና በመፈተሽ ነው እዚህ ነገር ላይ የደረሰው ማለት ነው። እና መሐሙድ ጃዋይድ ዋይተር ነው፣ ኢንጂነር ነው፣ የብዙ ሙያ ባለቤት ነው ማለት ነው። እና በ2005 በተደረገው ጥናት መሰረት የብሉ ናይል ወንዝ ከመጽሐፍ ቅዱሳዊው ጊዮን ጋር እንደሚገናኝ እና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፍለው በዘፍጥረት የተገለጹትን አራቱን ወንዞች ሊፈጥሩ እንደሚችሉ ጠቁሟል ማለት ነው። ይህ በጣም የሚገርም ነው እና ስፔሲፊክ ቦታውን አስቀምጦታል ማለት ነው። ላችሁ እንግዲህ የመጀመሪያው ፎቶ ላይ እንደምታየት ሪሰርቸር ክሌምስ ሎኬሽን ኦፍ ባይብሊካል ፓራዳይዝ ይላል። ገነት ባህር ዳር ላይ እንደሆነች የሚያሳይ ፎቶ ነው። ሁለተኛው ፎቶ ላይ ደግሞ ከስር ብሉና ይላለ። ከዛ በኋላ ባህር ዳር ይታያል። ከዛ በኋላ ከፍ ስትሉ ጋርደን ኦፍ ኤደን የሚገኝበትን ቦታ ሪሰርቸሩ ያሳያል ማለት ነው። ቀጥታ ባህር ዳር ዩኒቨርሲቲ ዘንዘልማ ካምፓስ ይታያል ማለት ነው። እና እዛ አካባቢ ነው፣ አያችሁ ደ ጋርደን ኦፍ ኤደን ሳትን ደ ኤጅ ኦፍ ሌክታና ማለት ነው፣ የጣና ዳር ላይ ደ ጋርደን ኦፍ ኤደን እንደተቀመጠ ያሳያል። ከፍ ብሎ ደግሞ ሌክታና ኤደን ይላል ማለት ነው እና የሚገርም ነው። በደይሰበን ሁል ጊዜ ለጣና ትኩረት ሰጥቼ በመረጃና በማስረጃ ቪዲዮ ምሰራው ዝም ብዬ አይደለም፣ አያችሁ አይኖች ሁሉ ወደ ጣና ስለሆኑ ነው። አሁን ላይ ይኸው እንዲህ እየተባለ ነው። ሌላው የሪሰርቸር የተናገረው ኢንተረስቲንግ የሆነው ነገር ምንድን ነው? በኦሪት ዘፍጥረት መጽሐፍ እንግዲህ አዳምና ሔዋን ከገነት ከተባረሩ በኋላ ትሪ ኦፍ ላይፍ ወይንም ወደ ህይወት ዛፍ እንዳይገቡ አምላክ ከከለከላቸው በኋላ እዛ መግቢያ ላይ ያስቀመጠው ፍሌሚንግ ሶርድ ወይንም የሚንበለበል ሰይፍ እንዳለ ይነገራል እና እና የጆይድ ጥናት ይሄ ፍሌሚንግ ስወርድ ወይም የፍላሽንግ ስወርድ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙት ቮልካኒክ ሪጅስ ወይም የእሳተ ገሞራ ሸንተረሮች እንግዲህ ጣና ዙሪያውን የከበቡት ማለት ነው ያንን ፍሌሚንግ ሶርድ ወይንም ፍላሽንግ ሶርድን ሪፕሬዘንት ያደርጋል። በጣም የሚገርም ነው። ይህ ሰው የሚያወራው ነገር ኢንተረስቲንግ የሆነ ነገር ነው። ስለዚህ ጣናና አካባቢው እግዚአብሔር እየተጠበቀ እንደሆነ ነው እየነገረን ያለው እና ለዛ ነው ጣናና አካባቢው አብሶ የሰሜኑ ክፍል ብዙ ጊዜ ጦርነት የሚበዛው አሁንም ጦርነት ያለው ጦርነት የማያቆመው ብዙ ነገር የሚፈተሸው ገዳም የሚፈርሰው ታውቃላችሁ በቅርብ ጊዜ ሴክሬሲ ፋይልስ ክሌ ማርኮቭ ደ ኮቨናንት አዝቢ ፋውንድ ተብሎ የወጣ መረጃ አለ እና አይኖች ሁሉ ወደ ኢትዮጵያ እየሆኑ ነው። ታቦተ ጽዮንን ፍለጋም አለ እና የሕይወት ዛፍንም እየፈለጉ እንደሆነ በጣና ላይም ከዚህ በፊት ምን አይነት ሙከራ አድርገው እንደነበረ ምና ይሆናል እና ሀያችሁ ኢትዮጵያ ላይ የዲያብሎስ አይኖች እንዴት እንዳረፉ መንፈሳዊ ሀይል አለ እዚህ አካባቢ። ያንን መንፈሳዊ ኃይል በብዙ ለመዋጋት እየተሞከረ ነው፣ ግን አያሸንፉትም። ብቻ የምና ይሆናል ኦሪት ዘፍጥረት ምዕራፍ 2 ከቁጥር 13 እንዲህ ይላል የሁለተኛውም ወንዝ ስም ግዮን ነው፣ እርሱም የኢትዮጵያን ምድር ሁሉ ይከባል ይላል። አያችሁ ከገነት ጋር እንዴት ኢትዮጵያ እንደምትገናኝ ግልጽ ነው ማለት ነው። ዳትስ ዋይ አይደል እንዴ ባህር ዳር ላይ ሪል ዋካንዳ የብላክ ፓንተሩን ዋካንዳ እንገነባለን ያሉት ማለት ነው። ልትገነው የምትሻውን ግብጽ ያልተቀበለችውን ኢትዮጵያ በፈሪሃ እግዚአብሔር ተቀበለችው። እንዲያውም ኢትዮጵያ ስትመጣ መጀመሪያ አንዲት ድሀ ከመሶባው ያላትን አንዲት ቁር አንዲት እንጀራ ነው አቅርባ ያስተናገደቻት። እመቤታችንን አስተናግዳት ዋልድባ ብትሄድ ዛፉ ቅጠሉ ሁሉ በስስት አክሱም፣ ደብረ ዳሙ ብትሆን ብትሄድ በስስት በደብረ ወገግ አቡነ ሳሙኤል ገዳም በደብረ አሰቦት ብትሄድ በስስት ደብረ ሊባኖስ ብትሄድ ገና ሳይገደም ሳሩ ቅጠሉ እንጨቱ ሁሉ እመቤታችንን በስስት በማሃይደረ ማርያም ብትሄድ በዚህ በስስት በመርጡ ለማርያም ብትሄድ በስስት ተቀበለቻት። ጣራ ገዳም ብትሄድ በስስት በተድባበ ማርያም በወሎ በላሊበላ ሁሉ ይህን ሁሉ ረግጣለች። እነዚህም ሁሉ ገና ሳይገደሙ ባርካቸዋለች። እመቤታችን ልጇን የምታስጠጋበት አታ ትሰደድ ተሰዳ ስትመጣ መጨረሻ ላይ ኦፍኒ ረከበት ላቲ ቤተ ወማይነቅኒ ሀበታነብር ነብር እጎሊሃ። ከዚያ በኋላ ወፍ ቤትን አገኘች። ዋነሱም ግልገሎቿን የምታስጠገበት አገኘች። ምሷይ ከጊዜ ወጊዜ ሀያላን እናትህ ድንግል ማርያም መጠጊያ ለሶስት ወር ከአስር ቀን መጠጊያ ጣና ቂርቆስን አገኘች። አዎ አገኙ እመቤታችን። ኦፍኒ ረከበት ላቲ ቤተ ወማይነቅኒ ሀበታ ነብር እጎሊሃ ዋኖስ ድንግል ማርያም ዋኖስ ግንብ ተወዳለች። እመቤታችንም ቤተ መቅደስ ተወዳለች። ቤተ መቅደስ የምትወድ እናትህ ግልገሎቿን ዮሴፍና ሰሎሜን የምታስጠጋበት ጣና ቂርቆስን አግኝታ እዚህ ተቀመጠች እና አያይቱ ሶስት ወር ካስር ቀን ምሷ ይኸ እግዚኦ እግዚአብሔር ያላን እናተ የተጠጋችበት ቁስቋም ደግሞ ይሄ መቅደስ ሆኖ ይኖራል። እውነት አሰብ፣ እውነት ነው። አዎ፣ እናት የተጠጋችበት አዎ። ንሷይ ከግዝቦ እግዚአብሔር የኃያላን አምላክ የሰራዊት ጌታ ቅዱስ እግዚአብሔር፣ እናት የተጠጋችበት ጣና ቂርቆስ ደም በዛ። እዚህ የህፃናቱን ሞት እያየጭ ደም በኢየሩሳሌም ደም በዛ የህፃናት ደም ፈሰሰ፣ ያለች አልቅሳበት ነበርና ያ እናትህ እንባዋን ያለቀሰችባት ደንበዛ ቁስቋም ምሷይ ከግዚዮ ያንተ የቅዱስ ሥጋ መፈተቻ የክቡር ደም መሰጫ ሆና ለዘላለም ጸንታ ትኖራለች ብሎ ቅዱስ ዳዊት የተናገረላት ደብረ ቁስቋም የእግዚአብሔር መሠዊያ የእናቱ ሀገር የዮሴፍና የሰሎሜ መጠጊያ በሆነች በዚች በቁስቋም የሚኖሩ መናንያን ልታከብሩ የመጣችሁ እናንተም እድሎኞች ናችሁና ይህን ድል የሰጠን መድኃኔ ዓለም ስሙ የተመሰገነ ይሁን።